ሰላም ውድና ውድ የተከበራችሁ፣ ይህ የአስቴር ዩቲብ ቤተሰቦች፣ ዩቲችን ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱን። ዩቲችን ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ማድረግ ከእናንተ ምንም የሚቀነስ ይሄ ነገር የለምና ቤተሰብ ሆኑ። እንወዳችኋለን። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ ብያቸው፣ ሰብስክራይብ አድርጉ። ሁላችም ሰዎች እንዳታልፉ፣ ሰብስክራይብ አድርጉ። የምት ሰብስክራይብ አድርጉ። እንወዳችኋለን። ውዴ እንኳን ደህና መጣሽ። እሺ፣ ዛሬ ጥያቄ ና ማንሳት አዘጋጅቼልሻለሁ። ምን ተሰማሽ? እሺ፣ የመጀመሪያው ጥያቄ ልትሞቺ አንድ ቀን ቀራሽ። ኦኬ፣ ቤትባይ ምን ታደርጋለሽ? በአንድ ሳምንት ውስጥ በአንድ ሳምንት ውስጥ በሞት አንድ ቀር ሳምንት አንድ ሳምንት አንድ የሚበትሉ ሰዎችን ባንቺ ልብ ውስጥ ቦታ የሚሰጫቸው ሶስት ሰዎችን ጥቀሽ። ሶስት ሰዎች የለውም የለውም። ሶስት ሰዎች የለ። እሺ ስንት ናቸው? አሁን ለምሳሌ አባት ሊሆን ይችላል፣ ፍቅረኛሽ ሊሆን ይችላል። በአንቺ ልብ ቦታ አለው ብለሽ የመታሰብ እሱ ቦታ አለው። አባቴ ነው። እሺ፣ ሌላ ሌላ አያት እና በነገራችን እኔም እራሱ አያት በጣም ነው የምወዳት ማለት ነው። አያት ማለት አንዳንድ ጊዜ ከእናትም ከአባትም ብላ የሆና ታሳድጋለች። እና ክብር ለአያቶች። እሺ፣ እሺ፣ ወደ ሶስተኛው ጥያቄ። በስንት ዓመትሽ ነው ፍቅር የያዘሽ? በስንት ዓመትሽ ነው ይጀምራል እራሱ? የነጅን ብዬ ከሰው ጋር ዘና ይላለው ብዬ ነው እንጂ ፍቅር እስከሆን አላስቱ የለም። በዚህ ቀደም ፍቅረኛ ካለ ፈልጉላት። እየምርሽ ነው። ወደ ሌላኛው ጥያቄ ማለት ወደፊት ምን ለማን ትፈልጊያለሽ?

ኢትዮጵያ ሬስትሮ ነበረ ስራክብ ቀጣይ፣ ያ ጥያቄ፣ አንቺ የማትወጂ ሶስት ነገር ትለሽ ምግብ ሆነ ምን ሆነ ብቻ የምትወጁ ነገር እና የምትወጂው አላልሽው እሺ እሺ እ ሶስት ማርሽ እራሴን ይወዳሉ። እራሱ ሰዎች አሉ። እራሴን ይወዳሉ፣ አባት ይወዳሉ፣ ከእዛ ጤናዬን ይወዳሉ። እሺ፣ አንድ ሰው አስቴር ምን አይነት ሰው ናት? ምን አይነት ጸባ ያላት ብለሽ ትመልሻለሽ። አንድ ሰው ጥያቄ ነው። አንድ ሰው አስተር ምን አይነት ሰው ናት? ምን ጥጋበኛ፣ ምን ሀለቄ ትንሽ አለ እንጂ። እሺ ወደ ስምንተኛው ጥያቄ ማለት ነው፣ ከፍቅረኛ ከፍቅረኛሽ የምትወጂለት ነገር ምንድን ነው? ልብስ ወይስ በቃ ፍቅረኛ፣ በዚህ መልክ ነው ነገር እሱ በነገራችን እሱ መልክ የለም እኔ አመል ወት አመል አለ ጸባይ አለ ማለት። በዚህ አጋጣሚ የሱ ፍቅረኛ ይሄ ቪዲዮ የምታይ ከሆነ ያለች ስማ መልክ የለውም፣ ጸባዩ ነው የወደድኩ ብላለች። እስከ ዛሬ የማትረሺው ገጠመሽ አለ የገጠመሽ ነገር በጣም ከባድ ቻለንጅ እንደሆነ ይችላል። በጣም የማትረሹ ነገር ከባድ ነው። ኢትዮጵያ ያሰብሹ አረብ ሀገር እና እዚህ መተሽ ያየሹ አረብ ሀገር አንድ ነው? ምንድን ነው ልዩነቱ? አንድ ሰዎች እንደዚህ እንደዚህ ሰራ፣ እኔ ግን አላየሁትም። ስራ ኖርማል ነው ኢትዮጵያ። ኦኬ ማለት በቃ አራማ አለ ኮትኮታ አለ ማለት። እዚህ መተሽ ዘናብረሽ ከውጪ እንደዛ አይደለም። ኖርማል ኢትዮጵያ ኦኬ እስከ ዛሬ ባላደረግሽ የምትያቸው ነገር ጥቀሽ። ኢለፍ ኢለፍ ወደ ጥያቄ ማለት ነው። ኦኬ፣ መሱ ጭቅጫቃ ናት። እውነት ነው አሰት፣ እውነት ነው። መሱ ስልክ ታበዛለች። እውነት ነው። መሱ ሁል ቀን ዘፈን ትዘፍናለች። አይ አዘፍኝ አልኩት። ሁኔታ ለመናገር ዘፈን የሚባል ነገር ምንም ነገር አልሰማም ማለት ነው። በዚህ አፍጣው ነው ወትሽ። ኦኬ ማሱ ሰው ትንቃለች፣ ለታሰት ውሸት ነው ውሸት ነው። ኦኬ እኔ ሰው ወጣ ለይ ይከብራል። ኦኬ ማሱ እንግሊዘኛ እና አረብኛ ተናጋሪ ናት። ውሸት ነው። እኔ ተናግሬ አላቅም

ሰብስክራይብ አድርጉ ብያቸው። ሰብስክራይብ አድርጉ፣ ሁላችሁም ሰዎች እንዳታልፉ ሰብስክራይብ አድርጉ። የምት ሰብስክራይብ አድርጉ። እንወዳችኋለን።